ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ቀደም በፕሮግራም በአንደኛ ክፍል በአለፈው ለማ እንትን ለማለት እንደሞከርኩት ይህ ወንድማችን እሽማኤል በእስልምና በከፍተኛ ቦታ ይሰራ የነበረ እና በተለይም ደግሞ ዳዋን በማድረግ ወደ እስልምና የመጡትን በማጠናከር በማስተማር ዳዋ እንዴት አድርገው ክርስቲያኖችና እና ሌሎችን ወደ እስልምና ማምጣት እንደምታለባቸው በማድረግ በከፍተኛ ደረጃ ሚና ሲጫወት የነበረ እሽማኤል ተብሎ የሚጠራ በሳውዲ፣ በኩዌት፣ በባህሬን፣ በህንድ ሀገር በተለያየ የዓለም ዙሪያዎች በመዞር ከፍተኛ የእስልምና አስተምሮትን ያደርግ የነበረ በእስልምና በጣም የተማረ የተካነ እስማኤል ነው እና መጨረሻ ግን ክርስትና ወደ የእስልምናን ሃይማኖት ትቶ የአላህን ሃይማኖት ትቶ ነቢዩ መሐመድን ትቶ ወደ ክርስቶስ እንደመጣ ነው እንትን ያልኳችሁ። እና ብዙ ስራ ይሰራ እንደነበረ ግን አስቸጋሪ ነገሮች እንዳጋጠሙት ነው። ከዛ እንቀጥላለን። በነቢዩ መሐመድ ለነቢዩ መሐመድ በጠበቃነት ብዙ ጊዜ ስሰራ ነበር። መሐመድን ለመውደድ የምችለውን ሁሉ አደርግ ነበር። ለእሱም ደግሞ ጠበቃ ቆሜ ለሱ ተሟግቼ ብዙ ውጤትና ሳይቻሉ። በብዙ ሁኔታዎች በብዙ አጋጣሚዎች ይህንም ደግሞ አሳይቻለሁ። መሐመድ መርሲፎል ወይም መሐሪ ነበረን ወይ የሚል ቪዲዮ አዘጋጅቶ ው ወዝ መሐመድ መርሲፉል ይሄ ቻናሉ ኮንቨርት ቱ እስላም የሚባል ቻናል ነበረ። በአንድ ቀን ውስጥ 23 ዘጠኝ መቶ አምስት ሰዎች አይተውታል። በዚህም ቪዲዮ ላይ እዚህም ባደረግኩት የነቢዩ መሐመድን መልካም ባህሪዎች መልካም ስነምግባሮች ለአለም ለዓለም ለማሳየት ከፍተኛ ጥረት አድርጌ ነበር። ሙስልምናን የሚጠሉ እነማን ናቸው? የእስልምና የአላህ ጠላቶች እነማን ናቸው? በሚል ቪዲዮ 57822 ቪው 1608 እንትን ሴፕተምበር 5 2020 እና ይሄ ነው አንዱ። ይሄ በጣም ብዙ ተመልካች እና እንትን የነበረው የእስላም ጠላቶች እነማን ናቸው በማለት where I tried to refute and expose the anti-Islamic critics. በዚህም ደግሞ የእስልምናን ጠላቶች አፋቸውን ለማሳዝ እና ዝም ለማሰኘት ጥረት አድርጌ ነበር። And I made many more videos in which I defended Islam and Muhammad. ከዚህም የበለጡ ብዙ ቪዲዮዎችን በመስራት የነቢዩ መሐመድን ዲፌንድ አድርጌ ወይም ደግሞ ለእሱ ጠበቃ ሁኜ ብዙ ስራን ሰርቻለሁ።

in Islam በእስልምና በጣም የተማርኩ ነበርኩኝ። በእስልምና አፖሎጀቲክ ወይም ደግሞ ስለ እስልምና ጠበቃ በመቆም ለእስልምና መስፋፋት ከፍተኛ ተጋድሎ በማድረግ ሰርቻለሁ ለብዙ ዓመታት። ይሁንና ይህንን እያደረግኩ በነበረበት ወቅት ብዙዎች እነዚህ ሰዎች የሚያቀርቧቸው ነጥቦች እውነተኛ እውነትና እውነትነት ያላቸው ሁነው አግኝቻቸዋለሁ። እኔ ምን ያልኳቸው እኔ እንትን ያልኳቸው፣ ነገር ግን ሰዎች የሚያቀርቧቸው እውነተኛ ሁነው አገኘኋቸው። ይህም ደግሞ በቁርአንና ቀደምት በነበሩ ተጨባጭና እውነት የሆኑ የሀዲት መጽሐፎች ከዛ የወጡት ናቸው። ይህንም ደግሞ ለማድረግ በጣም አቅም አጣሁ፣ ላሸነፍም አልቻልኩም። ምክንያቱም የሚያመጡት እውነታ ነው። የስድስት የአምሳ አራት ዓመት ልጅ ሰው ሆኖ የዘጠኝ ዓመት ያገባው ይሄ በልጥ ነው። ምንም እና በዚህ ላይ በቂ እውነተኛ የሆነ እንትን ማቅረብ አልቻልኩም፣ መመለስ አልቻልኩም፣ ተሸነፍኩ። በሚቀጥሉት ቪዲዮዎቼ በነቢዩና በቁርአን ላይ የተሰነዘሩትን እንትኖች አቀርብላችኋለሁ፣ አወጣላችኋለሁ። በቁርአንና በእንትን ያለው እነዛን ደግሞ ፈጹም ልቋቋማቸው አልችልም። እነሱን ወክዬ መቆም አልፈልግም። ለምን? ውሸት ነውና። እጥር ያለ ለዚህ ፕሮግራም ግን ለዚች ወቅት የምትሆን አንዲት እጥር ያለች ምሳሌን አቀርብላችኋለሁ።

ነቢዩ መሐመድ ራሱና ቁርአን ሰዎችን ሴቶችን ያገቡ ሴቶችን በመማረክ እነሱ ጋር መተኛትና የሴክስ እንትን ማድረግ ገንዘብ ማድረግ ቁርአንም ሀዲቱም ማለት መሐመድ ራሱም ይህንን አስረግጠዋል ይህም ሊሆን ሴቶች ባላቸው አብረዋቸው ቢኖሩና አብረው እያሉ እነዚህን የተማረኩትን እዛው ፊት ለፊት እነሱ መተኛት ይቻላል። ይህ ነው የነብዩ እንትን። እስኪ እንመልከት፣ እንፈትሽ፣ ላሳያቸው ቁርአን እንሄዳለን።

ምን ይላል ያገቡ ሴቶችን እናንተ ልተኛቸው አይፈቀድላቸውም የተከለከለ ነው ነገር ግን ባሮች ሁነው ባሬ ሁነው አግብተው ቢሆን ባሮች ከሆኑ ግን ትወስዷቸዋላችሁ ወይም ደግሞ በጦርነት የማረካችኋቸውን ባላቸው ባሉ ያለውንም ባል ያለቻቸውን እነሱን

እንዲህ ሲል ቁርኣን አራት 24ን እንደዚህ ይተነትነዋል። አላህ ሰድ ወል ሙህሰናቱ ሚነ ኒሳኢ ኢላ ማ መለከት አይማኑኩም ሴቶችን ያገቡ ሴቶችን ለእናንተ ማድረግ የተከለከለ ነው። ነገር ግን ቀኝ እጆቻችሁ በጦርነት የማረካችኋቸውን ያገቡትንም እነሱን መተኛት ትችላላችሁ። አያው የሚለው ምንድን ነው? ያገቡትን እንትን ማለት ማግባት መውሰድ የተከለከለ ነው፣ ባል ያላቸውን ይመለከት ይማኑኩም እነሱንም የማረካችኋቸውን ግን መተኛ ትችላላችሁ። አብሮም ባልየውም ቢኖር ልጆችም ቢኖሩ በአንድ መንደር ህደህ ሰው እያየህ ዛው ላይ መተኛ ትችላለህ። በጦርነት የማረካችኋቸውን እነዚህን ሴቶች ለእናንተ ማድረግ ተፈቅዶላቸው እና ደግሞም እንትኖች ነፍሰ ጡር አለመሆናቸውን ደግሞ አረጋግጡና ስተኙ። አቡ ሳይድ አልኩድሪ እንዲህ ሲል አለ፣ በጦርነት ወቅት ሴቶችን ማረክን፣ ሰዎችን እንትናለ እነዚህ ሴቶችም ደግሞ አግብተው ነበር። እኛም እነዚህ ጋር ስላገቡ ባል ስላላቸው እነዚህ ጋር እኛ ፍጹም አንተኛም። ይሄ ነውር ነው ነውር ነው ብለው ሙስሊሞች እንትኖች ራሳቸው እንትን አሉ ወሰኑ ማለት ነው።

ስለዚህ ምን አለው አላህ አይ ኖ ማግባት ያገቡትን እንትን ማለት አይችሉም ነገር ግን ቀኝ እጅህ ግን ከወሰደ በጦርነት ከማር ከማረክ ያ ያንተ ነው ቢያገቡም ለናንተ ሰጠናል ሲል አላህ ለመሐመድ የቆመው አላህ ለመሐመድ እንትን ያለው እ ለሙሐመድ መሐመድን ማስከፋት የማይፈልገው አላህ እንዲህ አለ። ስለዚህ ምን ይመስላችኋል ወገኖች? ምንድን ነው የምትሉት? ይሄ ነው እንትን፣ ይሄ ነው እምነት፣ ይሄ ነው መንገድ፣ ይሄ ነው ህይወት፣ ይሄ ነው ስለዚህ እስልምና የሰው ልጆች የአንድ ቁርአን ምን አይነት መጽሐፍ ነው? የአንድ ኃጢአተኛ፣ በኃጢአት ፍላጎት እንትን ያለ ሰው መጽሐፍ ነው በኃጢአት የተለወሰ የኃጢአት ፍላጎቱን ለማ እንትን ለማለት የተ እንትን የተጻፈለት ለሱ ጥቅም የተጻፈ መጽሐፍ ነው። ስለዚህ እውነት የለበትም፣ ህይወት የለበትም። እውነት፣ መንገድ፣ ህይወት ኢየሱስ ነው። ወደ ኢየሱስ ኑ፣ በእርሱ ዳኑ። ህይወታችሁን ለእንደዚህ አይነት ለፍሬ ከርስኬ ለባዶ ነገር አትስጡ፣ እባካችሁ ወገኖች፣ እባካችሁ ያ መዳን በእንደዚህ አይነት በጥቁር ድንጋይ እድናለሁ የሚል ሰው ሞኝ ነው። ጥቁር ድንጋይ ጠቁሯል። ራሱ የጠቆረው አንተን ንጹህ ሊያረጋህ አይችልም። አንችን ንጹህ ሊያረጋሽ አይችልም። ስለዚህ ህይወት በኢየሱስ ነው። ትንሳኤ ኢየሱስ ነው። የሚያስፈልጋችሁ ኢየሱስ ነው። ወደ እርሱ ኑ እላለሁ። እዚህ ላይ ጨርሳለሁ። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን።